እኔ ኢትዮጵያን የማከብራትም የምወዳትም ቤተክርስቲያን እስካለች ድረስ ብቻ ነው። እውነቱን ልንገራቸው፣ ስጋዬን የምንከባከበው ነፍሴ እስካለች አይደል? ነፍስ ከሌለችማ በድን እኮ ነኝ፣ በድን ነኝ። ትገንዙኛ አላችሁ? ዓይኔንም ጭፍን፣ አፍንጫንም ዝግት፣ አፍያንም ይሄ የሚለፈልፈው ምላስ ምን አይባል የለም። ማን እስካለች ነው ይህ ሁሉ? ነፍስ እስካለች ነው። ተመልከቱ፣ ነፍሴ ከወጣች ስጋዬ ወደ መቃብር ነው። ጨረስነ አንዲት ሀገር ወይም ዓለምን ብላችሁ መጥራት ትችላላችሁ። የእግዚአብሔርን የመንግስቱን ሕግ ወንጌል ተቀብላ ዓለምን ልታድን የተሾመች ቤተ ክርስቲያን እስካለች ነው ዓለምም የምትድነው የምትኖረው እንጂ ቤተ ክርስቲያን እስከሌለች ድረስ ዓለምን በሉ ሀገር እንዲሁ ሙትናት በድናት ማለት ነው። በድን ላይ ደግሞ መኖር አይቻልም። ይሸታል። በቃ እናቴናት ብሎ በድኗን ተሸክሞ የሚኖር ሰው አለ ሚስቴናት ብሎ በድኗን አቅፎ የሚኖር ሰው አለ? የለም። ህያው ከሙት ጋር ምን አገናኘው? ሀገራችን ህያው የምትሆነው ቤተ ክርስቲያን እስካለች ድረስ ነው። ለሌሎቹ ህያው ልትባል ትችል ይሆናል። እኛ ለምናምነው መንፈሳዊ መንፈሳዊ ጉዟችንን የምናራምድባት ቤተ ክርስቲያን የምትተከለው፣ የምትሰራው፣ የምንሰበሰበው እዚሁ ከሆነ ሀገር ምን ያህል ትልቅ ክብር እንደሚገባው ማወቅ ያስፈልጋል። ስለዚህ ቤተ ክርስቲያንን የምንወደውን ያህል ሀገራችንን እንድንወድ እንገደዳለን ማለት ነው። ለምን? አየር ላይ ቤተ ክርስቲያን አይሰራም። አየር ላይ ጉባኤ መሰብሰብ አንችልም፣ ወንጌል አይሰበክም። ክርስቶስ እኮ የመጣው እኮ ወደ መሬት ነው። ስለዚህ ሀገር ማለት መሬት ነው። እግዚአብሔር የተመላለሰው እኮ መሬት ላይ ነው። ስለዚህ እኛም የምንመላለሰው መሬት ላይ ነው። ከላይ የመጣው ከሁሉ በላይ ነው። እኛም ከስላሴ የተወለድን ከሁሉ በላይ ብንሆንም በዚህ እግዚአብሔር በፈጠረው መሬት ላይ ግን ስልጣን አለን እኛም ስልጣናችን ይሄ ግን ዘላለማ አይደለም። የመኖር ጊዜያዊ መቆያችን መሆኑን እናምናለን። ጊዜያዊ መቆያችንን ግን እንዲነሱን ግን አልፈልግም። እግዚአብሔርን የምናከብረው እዚሁ ሆነን ነው የምናመልከው እዚሁ ሆነን ነው መንፈሳዊ የነገ ዘላለማ ህይወትን የምንሰራው እዚሁ ሆነን ነው የምናተርፈው እዚሁ ሆነን ነው። እንዴ ማትረፍ እፈልጋለሁ፣ ግን ገበያ አያስፈልግም ማለት ይቻላል? አንድ ሰው እሺ፣ ነጋዴ ሆን በል እሺ፣ ማትረፍ ይፈልጋል እሺ፣ ገበያ አልፈልግም እንደ ማለት ነው። እኔ ክርስቲያን ነኝ መንፈሳዊ ነ ሀገር አያስፈልገኝም ካለ በየት ሆኖ ነው እያተረፈ ያለው? መጽውተህ ከሆነ የምትድነው ይኸው ድሃው ያለው መሬት ላይ ነው። አስራት ከፍለ ከሆነ የምትድነው ካህናቱ ያሉት መሬት ላይ ነው። ሥጋው ደግሞ ተቀብለ ከሆነ የምትድነው ክርስቶስ ወደ መሬት መጥቷል። ስለዚህ ሀገር ማለት ቤተ ክርስቲያንን እንደ ቤተ ክርስቲያንነቷ እንድናከብርና እንድናገለግል የተሰጠን መኖሪያ ነው ማለት ነው። አየር ላይ ነዋሪዎች አይደለንም። ለዛ ነው አባቶቻችን ከቤተ ክርስቲያን ሳይለዩ ሀገራቸውን ሲጠብቁ የመጡት ጠላት ከውጭም ሲመጣ ታግለው ታቦት ተሸክሞ እስከ መውጣት ይደርሱ የነበረው ማለት ነው። ለምን ሀገር ከወረሩ ቤተ ክርስቲያን መውረራቸው አይቀርም። ሀገር ከወረሩ እምነት ማጥፋታቸው የማይቀር ስለሆነ ማለት ነው። ለዛ ነው ቀድሞ ለሀገራቸው ሲቆሙ በሀገር ውስጥ እምነቱ ይጠበቃል? በሀገር ውስጥ ምን ይጠበቃል? ቤተ ክርስቲያን ትጠበቃለች። በሀገር ውስጥ ነጻነታችን ይከበራል ማለት ነው። በሀገር ውስጥ መብታችን አይነፈግም። ለምን? ዜጎች ነን። እንደ ስጋ እኮ የዚች ሀገር ዜጎች ነን። እንደ መንፈስ የመንግስተ ሰማይ ዜጎች ነን። አያችሁ። ታዲያ እንደ ስጋ በዚች ዓለም ዜጎች ብንሆንም እንኳ ጊዜያዊ መሆኑን ግን እናውቃለን። ጊዜያዊ ይሁን እንጂ ጊዜያዊ ዜግነታችንን ግን ቀድመው ሊነሱን ግን አይገባም። ለዚህ ነው የምንከላከለው። ለዚህ ነው ሀገር ጠባቂነት የሚባለው ስሜት የሚመጣው። ይሄ ነው። ስለዚህ ቤተ ክርስቲያንን ስንጠብቅ ሀገርንም በመጠበቅ ነው የሚለው መንፈስ በደንብ መረዳት ያስፈልጋል ሰው